ከዋነኞቹ አለቃ ሚካኤል ሊረዳኝ መጣ። ትንቢተ ዳንኤል ምዕራፍ 10 ቁጥር 13። ክቡር አባቴም ወንድሜም መጋቤ ሃይማኖት ቆሞስ አባ ጦመልሳን አዳነ በአዲስ አበባ ሀገረ ስብከት የአዲስ ከተማ የ ልደታና ቂርቆስ ክፍላተ ከተማ ዋና ስራ አስኪያጅ፣ እንዲሁም የክፍላተ ከተሞቹ የክፍል ኃላፊዎች፣ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ መላከመዊ ቆሞስ አባ ፍቅረ ማርያም እና የስራ ባልደረቦቹ፣ የአዲስ አበባ አድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ውሉደ ቅዱስ ያሬድ ካህናት፣ ዲያቆናት፣ የፈለገ ዮርዳኖስ ሰንበት ትምህርት ቤት መዘምራን ከቅዱስ ሚካኤል ጋር በሚስጥር ያወራችሁትን፣ የተነጋገራችሁትን፣ የተሳላችሁትን፣ ያነባችሁትን ሁሉ ቅድመ እግዚአብሔር ያደርስላችሁ ዘንድ ፈጥኖ ደራሹን የዋሁን፣ ተራዳዊውን ቅዱስ ሚካኤልን ለመማፀን መባችሁ ሰምሮላችሁ እንባችሁ ታብሶላችሁ መባችሁን በጃችሁ ቋጥራችሁ የመጣችሁ በመከራና በችግር ውስጥ ሆናችሁ እየተማጸናችሁ እያነባችሁ እየተሳላችሁ ያላችሁ የእንባ መባ በዓይናችሁ ይዛችሁ የመጣችሁ እጅግ በቅን ልቦና የተሞላችሁ የተትረፈረፋችሁ የቅድስቷ ምድር የኢትዮጵያ ከአራቱ ማዕዘን ወገኔን ችግር ሲገፋው መከራ ሲገፈትረው፣ እጃችሁንም ልባችሁንም አእምሯችሁንም ዘርግታችሁ በመቀበል የምትታወቁ የሀገሬ መጋቢዎች፣ ውድ የአዲስ አበባ ምዕመናንና ምዕመናት ሁላችሁም ከሊቅ እስከ ደቂቅ እንኳን ለታላቁ መልአክ ለየዋው መልአክ ላሳደገን መልአክ ለጠበቀን መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓሉ አደረሰን አደረሳችሁ። አዎ ብዙ ነገር አላበዛም አባቴ በዓላቱንም ዘርዘር አድርገው ነግሯችኋል! ሌላ ጊዜ በወንጌል መድረክ እንገናኛለን እንማማራለን። ለአጭር ደቂቃ ዛሬ የተገናኘንበትን ብቻ ከሰፊው ከውቅያኖሱ ትንሽ በማንኪያ ጨለፍ አድርገን እንነግራቸዋለን። ከዋናዎቹ አለቆች አንዱ የሆነው ቅዱስ ሚካኤል ሊረዳኝ መጣ አለ ዳንኤል። ቅዱስ ሚካኤል ሰውን በመርዳት የሚታወቅ ፈጥኖ ደራሽነቱ ለአዲሱ ሚካኤል ልጆች አይነገርም፣ ለአዲስ አበባ ምዕመናን አይነገርም ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ አይነገርም። ቅዱስ ሚካኤል ከአእምሮ በላይ ነው፣ ከቋንቋ በላይ ነው፣ ፈጥኖ ደራሽ ነው። ቅዱስ ሚካኤል ስለማይነገር እሱ ፈጥኖ ባይደርስልን እሱ እንደ ኦፈ አርያም በክንፉ እየበረረ ድምፁን እያሰማ ቅዱስ ገብርኤል ወደ ድንግል ማርያም እየሰገደ እየተንበረከከ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ መልይተ ክብር ደስ ይበልሽ እያል እንደመጣ ሁሉ ወደ ኢትዮጵያውያን ቅዱስ ሚካኤል የምልጃውን በረከት የፍቅሩን በረከት ረድኤቱን ፈውሱን ይዞ ባይመጣ ማን ይቆም ነበረ? ደጅ ወገኖቼ፣ የቆምነው የተሰበሰብነው የተገናኘነው ከሱ እርዳታ የተነሳ ነው። ስለዚህ ወደ ዳንኤል ፈጥኖ መጣ። ወደ ዳንኤል ፈጥኖ የመጣው ዳንኤልን ይረዳው ዳንኤልን ያገዘው ቅዱስ ሚካኤል ነው። ዳንኤልን ብቻ አይደለም ቅዱስ ሚካኤል ያገዘው ደጋጋ አባቶቻችንን በዘመነ ብሉይ በሐዲስ ኪዳንን ማግዟቸዋል። የሙሴ የበትሩ ኃይል እኮ ቅዱስ ሚካኤል ነው። ማን መሰላችሁ? ባሕሩን የከፈለበት ኃይል ባሕሩን የሰነጠቀበት ባይር ደጋጎቹን እስራኤላውያንን አሻግሮ ጠላትን ያሰጠመበት ኃይል በትሩ ላይ ያረፈው የቅዱስ ሚካኤል ኃይል ነው። በሰባት ደመና እየጋረደ እየመራ አንዱ ምግብ እየሆነ አንዱ ደመና እየሆነ ያሻገራቸው እኮ ቅዱስ ሚካኤል ነው። የኢያሱ የኢያሪኮ ግንብ መፍረስ ኃይሉ ቅዱስ ሚካኤል ነበረ። ቅዱስ ሚካኤል በብሉይ እንዲህ ይሠራል። በሐዲስም እንዲህ ነው። ከተክልዬ ጋር የነበረው ማን ነው? ከደብረ ዳሞ ወደ ሸዋ ምድር ሲመለሱ ብርሃን ዓለም ጻድቁ ከደብረ ዳሞ ሲወርዱ ስድስት ክንፍ ያበቀሉት ባለ ስድስት ክንፉ ተክለ ሃይማኖት የምንለው የማንተራዳይነት ነው። ፈጥኖ የላከው እኮ ቅዱስ ሚካኤልን ነው። እግዚአብሔር ያንን ገመድ ጠላት ሲበጥስበት ባለ ስድስት ክንፍ አደረገው እግዚአብሔር ስለዚህ ቅዱስ ሚካኤል ያረዳው ቅዱስ ሚካኤል ያላገዘው ቅዱስ ሚካኤል በቅዱሳን ሕይወት በወላዲተ አምላክ ሕይወት በሰማዕታት ሕይወት በስጉራኑ በንጹሐኑ አቡ አባቶቻችን ሕይወት ዛሬም በሊቃውንቱ መቅደሱን ከቦ በሚያድሩት ሊቃውንት የቃል ኪዳኑን ታቦት ተሸክመው ስለዚህ የዋ ህዝብ ስለዚህ ቅዱስ ህዝብ ስለሚያነቡት ካህናት የሚቆመው እኮ ቅዱስ ሚካኤል ነው። እሱ ባ ይረዳን፣ እሱ ባ ያግዘን። በምን ስራችን በምን ስራችን ወደ ታቦት እንቀርባለን? በምን ስራችን ወደ መቅደሱ እንገባለን? ወደ ቅድስናው ስፍራ ሙሴ አሳ የነግር ከተብሎ ሙሴ የተነገረው በምን ስራችን በቅዱስ ሚካኤል የምልጃ ምሕረት ዕዳ በደላችን ተሸፍኖ የኛም የካህናቱ የአገልጋዮቹ፣ የእናንተም የደጋጎቹ ተሸፍኖ፣ እነሆ ዛሬ በቅዱስ ሚካኤል ክንፍ ተሸፍነን ለዝማሬ ቆመናል፣ ለአገልግሎት ቆመናል፣ ለምስጋና ቆመናል። በሱ ተሸፍነን ቅዱስ ሚካኤል ያረዳው የለም። ከረዳቸው ካገለገላቸው፣ ዛሬ ተሰብስበን በዓሉን የምናከብርለት የቅዱስ ሚካኤል እና አፎምያን የረዳበት የባሕራንን ሕይወት የቀየረበት ዕለት ነው። ባሕራን የዋ ቅን በቅዱስ ሚካኤል ትንቢት የተነገረ ከድሃ ቤት ወጣ። ወገኖቼ እግዚአብሔር የድሃን ቤት አይንቅም። ጉሊት የምትውለዋን እናቴን አይንቅም። አቅም የሌለውን አባባን አይንቅም። እግዚአብሔር በሁሉ ኃይል አለው። በሁሉ ኃይል ይገልጣል። ሁሉን ያስነሳል። በሁሉም ላይ ድንቅ ሥራውን ይገልጣል። እግዚአብሔር ከደሃ ከብላቴን አይቶ የተነሳው ምንም አያውቅም። ወደ ባይር ተጣለ። ወጣ፣ ተቆለፈበት ቁልፉ ተገኘ ታሪኩ ሰፊ ስለሆነ ሰብሰብ ብላ አድርገው ልክ ዛሬ የብዙዎቻችን እድላችን ላይ ህይወታችን ላይ ኑሯችን ላይ ጠላት ቆልፎብን እኛም አንዳንዴ ባለማወቅ ባለማወቅ የምናጠፋው የምንበድለው የምንሳሳተው ነገር አለ በእድላችን ላይ ጠላት እንዲቆልፍብን እድል እንሰጣለን በርን ከፍትለታለን ብዙ የተቆለፉ ደጆች አሉ። ብዙ የተዘጉ በሮች አሉ። አልከፈት እያሉ ቢንኳኩ ቢንኳኩ ቢደቁ በጸበል ስፍራ የሚያለቅሱ የተቆለፈባቸው፣ ቤታቸውን ዘግተው አደባባይ እንዳይወጡ አፍረው የሚያለቅሱ የተቆለፈባቸው መዓት የአገሬ ህዝቦች አሉ። ቁልፉን ቅዱስ ሚካኤል ይስጠን። እሱ የቁልፉ በእሱ እጅ ነው ያለው። የጽድቅ ቁልፍ፣ የበረከት ቁልፍ፣ የፈውስ ቁልፍ፣ የእድገት ቁልፍ በሶ እጅን ያለው ቁልፎን ይስጠን። ባህራን የሚያውቀው ነገር የለም። የሞት ደብዳቤ ያሸክመው ወደ አንድ መንደር ላኩት ይሄን ልጅ እንደደረሰ ግደሉት አጥፉት። ይሄ ቅዱስ ሚካኤል ትንቢት የተናገረለት ደጄን የሚወርሰው ሀብቴን የሚወርሰው ልጆቼን የሚያገባው የሀብቴው ሁሉ ባለቤት የሆነው እሱ ነውና በንግድ ሩቅ አገር በሄድኩ ጊዜ አግኝቸዋለውኝ። እንደደረሰ ግደሉት ብሎ ያ ባለ ሀብት ይሄንን የሞት ደብዳቤ አሸክሞ ወደ ሀገሩ ወደ ቀየው ላከው። በፈረስ እየገሰገሰ የጽድቅ መስሎት የእውነት መስሎት የሚድንበት የሚተርፍበት መስሎት ይሮጣል። ቅዱስ ሚካኤል ደረሳ ለድሃው ልቡ የማይ የማይጨክን ፈጥኖ ደራሾ ሚካኤል፣ ምንድን ነው ያዝከው? ይሄንንም አላሳይህም፣ አትክፈት ተብያለሁኝ፣ አታሳይ ተብ ታማኝ ነው ባህራት የሞት ደብዳቤን ይዞ በእምነት እንዲያነሳ ሰዎች የለንም ወገኖች፣ ዓለም አሴራብን፣ ዓለም ጉድጓድ ቆፍራልን። አሁን እንኳን ስንወጣ መመለሳችንን የሚያውቀው አንድ ቅዱስ ሚካኤል ብቻ ነው። መዳረሻችንን አናውቅም። ዘግተነው የመጣነው ቤት ሌላ ሆኖ ሊጠብቀን ይችላል። በሰላም ያለፍንበት መንገድ ሌላ ሆኖ ሊሆን ይችላል። ስመውን የሸኙን ሰዎች ሌላ ሆነው ሊጠብቁን ይችላሉ። በመንገዳችን ሁሉ ያለውን ጠባቂ ቅዱስ ሚካኤል ነው። አላሳይህም፣ አለው እዛው ደብዳቤው ባለበት የሞቱን ደብዳቤ የዕዳውን ደብዳቤ የመከራውን ደብዳቤ ወደ ሕይወት ቀየረው። ቅዱስ ሚካኤል እፋ አለበት። ምን ይላል መሰላችሁ ወገኖች? ምን ይላል መሰላችሁ የቅዱስ ሚካኤል ድንቅ ስራ፣ ይሄንን ልጅ እንደደረሰ ታላቋን ልጄ እንዳሯት እኔ በለንግድ ሩቅ አገር ሄጃለሁኝ እንደነገርኳችሁ ሁሉ በሀብቴ በንብረቴ ላይ አዛዥ ናዛዥ አርጌዋለውኝ ወራሽ አርጌዋለውኝ። እንዳጠብቁኝ ድል ያለ ሰርግ ደግሳችሁ ዳሩት። አርባ ቀን ሐሴት አድርጉ ደስታ አድርጉ አለ። የቅዱስ ሚካኤል እጅ ስለገባበት እሱ ውፍ ስላለበት የሞቱን ወደ ሕይወት ስለቀየረለት ይሄ ደብዳቤ በዚህ መልክ እንዲነበብ ተደረገ። በዛው እውነት ነው። እነኛ ሰዎች አለፉ ታሪኩ ረጅም ስለሆነ አለፉ። የቀየው ወራሽ፣ የደጁ ወራሽ፣ የሀብቱ ባለቤት ሆኖ ቅዱስ ሚካኤልን እስከ ለተሞቱ ባህራን ሲዘክር ኖረ። ይሄንን መልአክ ነው የምንጠብቀው ወገን፣ ይሄንን መልአክ ነው የምናገለግለው ወገኖች። ይሄ መልአክ እነሱን ብቻ አይደለም። ዛሬ ያረዳው ማን አለ? ቅድም ታቦቱ ሲዞር ወገኖች፣ የሚያነቡ አይኖችን እናይ ነበረ። ስቅ እያሉ የሚያለቅሱ እናቶችን እናይ ነበረ። ባህራኖች እዚያ አሉ። ባሄራን የባሄራን እናት ቆማ ስታነባ ስታለቅስ፣ ባሄራን ወጣቱ ሲያነባ፣ ባሄራን የእድሜ ባለጸጋ ሆኖ አባባ መቆሚያው ላይ እየተንቀጠቀጠ ሲያነባ ሲያለቅስ አይተናል። ያንባ ከየትም የመጣ አይደለም፣ ከየትም የመጣ አይደለም። ውለታ ነው ውለታ ተውሎበት ሚካኤል እጁ ገብቶበት ጣልቃ ገብቶበት ሕይወቱ ተቀጥሎ በሽታው ተፈውሶ ሽባነቱ ተተርትሮ ምስጋና ኮኖ በእንባ ቅዱስ ሚካኤል ለደጃ በቃሃኝ በስደት ዓለም ያሉት በሀገር ውስጥ ያሉት አርሶ አደሩ፣ ከተሜው አምላከ ቅዱስ ሚካኤል ይላል። ቅዱስ ሚካኤል ለሁላችንም ይድረስልን። መልካም በዓል።